በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት አሥራ ሦስት በዚች ቀን ቀሲስ አብጥልማኮስና ወንድሞቹ በሰማዕትነት አረፉ። በጸሎታቸውም የምትገኝ በረከታቸው በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለክሙ አብጥልማኮስ ቀሲስ ዋዊሁ ሰማይተ ክርስቶስዘተፀዋይክሙ ደርገ ለከብካበ ወንጌል ሀዲስ ከመታፅንውኒ በአዚዝ መንፈስ እስይ ለክሙ ብሲ ጽኑስ። በዝችም ቀን ደግሞ የመነኮስ ዘካርያስ የእረፍቱ መታሰቢያ ሆነ። የዚህም መስተጋደል የአባቱ ስም አቃሪዎስ ነው። ይህም አቃሪዎስ የምንኩስና ልብስ ስሊለብስ ሽቶ ለሚስቱ ነገራት። እርሷም በነገራት ነገር ተስማማች። ወንድና ሴት ሁለት ልጆችም አሏቸው። እነርሱንም ከእናታቸው ዘንድ ትቶ እርሱ ወደ አስቄትስ ገዳም ሄዶ ከአንድ አረጋዊ አባት መነኮስ ዘንድ በዚያ መነኮሰ። ከጥቂት ወራትም በኋላ በሀገር ውስጥ ረሃብ ሆነ። ሚስቱም ልጆቿን ይዛ ወደ አስቄትስ ገዳም ወደ ባሏ አቃሪዎስ መጣች። በረሃብም ስለሆነው ነገር ችግሩንም ነገረችው። አቃሪዎስም እነሆ እግዚአብሔር በመካከላችን ፍርድን አድርጎ ልጆቻችንን አካፈለን። እኔም ወንዱን ልጄን ወስዳለሁ፣ አንቺም ሴት ልጅሽን ውሰጂ አላት። ይህንንም ብሎ ልጁን ወሰደ። ይኸውም ዘካርያስ ነው። እርሷም ሴቷን ልጇን ይዛ ተመለሰች። ከዚህም በኋላ ልጁን ዘካርያስን ወደ ቅዱሳን አረጋውያን አቀረበው። እነርሱም በላዩ ጸለዩ፣ ባረኩትም። እርሱ ፍጹም መነኩሴ እንደሚሆንም ትንቢት ተናገሩለት። ዘካርያስም ከበጎ ስራ ጋር በገዳም ውስጥ አደገ። መልኩም እጅግ ያማረ ነው። ስለ እርሱም ጉርምርምታ ሆነ። መነኮሳቱም እርስ በርሳቸው ይህ ወጣት ይህን ያህል እጅግ መልከ መልካም ሲሆን በገዳም ውስጥ በመነኮሳት መካከል እንደምን ይኖራልም ተባባሉ። ዘካርያስም ስለ እርሱ መነኮሳት እንዳንጎራጎሩን በሰማ ጊዜ ናጥራን ወደሚባል ተራራ ስር ወዳለች አዘግት ሄደ። ልብሱንም አውልቆ በረግረግ ውስጥ ተኛ። ስጋውም ተነፋፍቶ ጠቆረ፣ ተመላልጦም ቆሰለ። ብዙ ዘመንም በደዌ እንደኖረ ሆነ። ከዚህም በኋላ ልብሱን ለብሶ ወደ ገዳም መጣ። ያወቀውም የለም። ከብዙ ቀኖችም በኋላ አባቱ አስተውሎ ልጁ ዘካርያስ እንደሆነ አወቀውና መልክህን የለወጠው ምንድን ነው ብሎ ጠየቀው። እርሱም ያደረገውን ሁሉ ነገረው። በውህድ ቀንም ክቡር ደሙን ቅዱስ ስጋውን ሊቀበል ወደ ቤተ ክርስቲያን ገባ። እግዚአብሔርም ያን ጊዜ ስራውን ለአባይስ ድሮስ ገለጸለት። እርሱም ዘካርያስ የሰራውን ለወንድሞች መነኮሳትም አስረዳቸው። እነርሱም አስቀድሞ እንደ ሰው ሁነህ መጣ፣ ዛሬ ግን እንደ እግዚአብሔር መልአክ ሁነህ መጣ አሉት። ይህ አባት ዘካርያስም በብዙ ገድል ሲጋደል ኖረ። ትህትናን፣ ቅንነትንም ያማረ የትሩፋትንም ስራ ሁሉ ገንዘብ አደረገ። አባቱም ስለ እርሱ እኔ በገድል ብዙ ደክሜ ደክሜ አለው ነገር ግን ከልጄ የሥራ ተገድ ላልደረስኩም ብሎ ተናገረ። በዚህ ተጋድሎውም አርባ አምስት ዓመት ኖረ። እግዚአብሔርንም ካገለገለው በኋላ በፍቅር በአንድነት አረፈ። መላ ዘመኑም ሀምሳ ሁለት ነው። ከዚህም ሰባቱን ዓመት በወላጆቹ ቤት አርባ አምስቱንም ዓመት በገዳም ኖረ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም እብል ዘካሪያ ስሃ ቡሩከ በውስተ አማም ሰኪቦ አባላቲሁ ዛሳከ እለነጸሩ ትጋሆ ወተጋርሎቶ ውሱከ ይቤልዎ ኮነ እንዘ ብእሲ መልአከ እምህገ ሥጋ አዲቦ ካሃከ። በዝህችም ቀን የአውስኖ የአውሲኪኪዎዝ የዮሐንስ አፈወርቅ የታወድራስ የአብላስ የወንድሞቹ የናውላስና የአቤላ መታሰቢያቸው ነው። በረከታቸውም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 14 በዚች ቀን ከሰባ ሁለቱ አርድእት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊልጶስ አረፈ። በዝችም ቀን ከሮሚያ ሀገር የሆነ የከበረ የእግዚአብሔር ሰው ሙሴ አረፈ። በዚችም ቀን ዳግመኛ የቁስጥንጥንያ ንጉሥ የቴዎዶስ ልጅ የቅዱስ ገብረ ክርስቶስ የእረፍቱ መታሰቢያ ነው። በዚችም ቀን የታላቁና የከበረው አባታችን አቡነ አረጋዊ ዘሚካኤል የሚባለው መታሰቢያው ነው። በዚችም ቀን የመራኳና ከእርሱ ጋራ ያሉ ሰማዕታት የዱማቴዎስና የእምራይስ የአራት መቶ ሰላሳ አንድ ሰማዕታትም መታሰቢያቸው ሆነ። እግዚአብሔርም ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቅድም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም